የዶት ስትሪም መረጃዎችን ወደ እናንተ መናደርስ ነው የሚሆነው። የሳይበር ሚዲያ ባልደረባችን ሜሮን ንብረት እዚህ ነው የምትገኘው። ሜሪ እንዴት ቆየሽ? በድጋሚ እንዴት ቆያችን? አለን ይመስገን። ቀደም ሲል እንግዲህ በአጫጭር የነገርሽን ጉዳዮች አሉ፣ በዝርዝር እንመልከታቸው። መልካም። ቀደም ሲልም ለተመልካቾች ይህንን ይዣለሁ ጠብቁኝ እንዳልኳቸው መረጃዎች ነው የማውቀው ነው። ቀደም ሲል እንዳልኳችሁም ወይዘሮ ለሄዱ ጋር የኦሮሚያ የቱሪዝም ኮሚሽን ኮሚሽነሯ በሕክምና ላይ እንዳሉ ይታወቃል። ካንሰር ሕመም እንደታመሙ በማህበራዊ ትስስር ገጾቻቸው ባሰፈሩት መሰረት ይህንን ምስል እየታገልኩ ነው ብለው ባወጡት ምስል ተከትሎ ብዙዎች በማህበራዊ ትስስር ገጾቻቸው ሀሳባቸውን ሲያጋሩ ነበር። እንዲሁም ደግሞ መልካም ምኞታቸውን ተሽሏቸው እንደገና ወደ ስራ እንዲመለሱ ምኞታቸውን ሲገልጹላቸው ነበር። እሳቸው ከእሳቸው ጋር የኤፍኤም አዲስ 97.1 መሰንበቻ መሰናዶ ላይ ቆይታ አድርገው ነበር። በዛ ቆይታቸውም እንደገለጹት በምን እያሳለፋችሁ በምን እያሳለፉ ይገኛሉ ተብለው በተጠየቁት መሰረትም ደግሞ መጽሐፍ እየጻፍኩ ነው። እያነበብኩ ነው። እንደገና መጽሐፍ ስለ ሊደርሽፕ ወይም ደግሞ የአመራርነት እንዴት መምራት እንዳለብን በሚመለከት መጽሐፍ እየጻፍኩ ነው ብለው አስፍረዋል። እና እንደዚህ አይነት ነገሮች አይጠበቁም። ብዙ ጊዜ ተስፋ መቁረጥ፣ ብዙ ጊዜ ካንሰርን ስናነሳ ተስፋ መቁረጥ አይድንም የሚል እሳቤ አለ። ግን ብዙዎችን ደግሞ የቀየረ በህክምና ላይ ደግሞ በህክምና ላይ ከተገኘም ደግሞ እየታገልኩ ነው የሚል ሀሳብ እያነሱበትን መረጃ ነው የተጋራው። የእሳቸውን ህመም ስናነሳ እንደ ጨጓራ እንደ ጀመራቸው ነበረ

ካንሰር እንደሆነ እንደተገኘባቸው ወይም ደግሞ ካንሰር እንደሆነ እንደተነገራቸው ገልጸዋል። ነገር ግን ካንሰር እንደሆነ ሲነገራቸው ያን ያህል እንዴት ሊከሰት ቻለ፣ የጉበት በመሆኑ እንዴት ሊከሰት ቻለ የሚል ሀሳብ እንደገጠማቸው ነው የተናገሩት። ምክንያቱም ብዙ ጊዜ በመጠጥ ይመጣል ተብሎ የሚል ሀሳብ ያለ፣ ነገር ግን ያንን ነገር እኔ ስለማልጠቀም እንዴት ሆነ እንጂ የመደናገጥ ብዙ የመደናገጥ ነገር አልታየብኝም ብለዋል። ከዛ ግን እንዴት መታከም እንዳለብኝ፣ ጥሩ ህክምና እንዴት ማግኘት እንዳለብኝ፣ ራሴ እንዴት ማጠንከር እንዳለብኝ የሚሉ የሚገር ሀሳብ ነው የመጣብኝ፣ የሚል ሀሳብ አንስተው ነበር። እና ይህ ደግሞ በጣም የጥንካሬነት ምሳሌ የታየበት መረጃ ነው። እንደዚ አይነት ነገሮችን ብዙ ጊዜ ህመምን ስናነሳ ተስፋ መቁረጥ ራሱ ራሱን የቻለ ሌላ ተጽዕኖ ውስጥ የሚከት በመሆኑ ማለት ነው። ከዚህ ጋርም ተከትሎ አሁን ላይ ወደ አራት ወር ይጠጋቸዋል፣ ወደ ጆርዳን አቅንተው ህክምና ላይ ይገኛሉ። መጽሀፍትን በምስሉ ላይም እንግዲህ አጠገባቸው አይለይም፣ መጽሀፍትን እያነበቡ እንዲሁም ደግሞ መጽሀፍትን እየጻፉ በቅርቡ ጠብቁኝ እንግዲህ ተሽሎኝ ለማስመረቅ ያብቃኝ የሚል ምኞታቸውንም ገልጸዋል ማለት ነው። እሳቸውን ስናነሳ የቪዚት ኦፍ ኦሮሚያ ወይም ደግሞ በኦሮሚያ ያሉ የቱሪዝምን ፍሰትን እንዲሁም ደግሞ በጣም በቱሪዝም ላይ የሰሩት እንቅስቃሴ አይረሳም። ቪዚት ኦፍ ኦሮሚያን እናነሳለን። ይህ ደግሞ በስፋት ኦሮሚያ ውስጥ ያሉ በጣም ያልተነኩ እምቅ ሀብቶቻችንን በማስተዋወቅ እንዲጎበኙ በማድረግ ቱሪስቶችን እንዲሁም ደግሞ የሀገር ውስጥም ቱሪስቶችና የውጭ ቱሪስቶችን ደግሞ እንዲጎበኙ ያደረጉትን ነገር እናነሳለንና እናንተም ይህንን መረጃ ያያችሁት ይመስለኛል። አዎ በጣም በጣም ልብ የሚነካ ነው። ኖ ኦሮሚያን ጎብኙ በሚል እሳቢያቸው ደግሞ ይታወቃሉና ብዙ የኦሮሚያ የተፈጥሮና ሰው ሰራሽ መስህቦች እንዲታወቁም በማድረግ በኩል በርካታ ስራ እየሰሩ ናቸው። በተለይ ደግሞ ሴት እህቶቻችን አብዛኛውን አሁን እንግዲህ ወቅቱ ያመጣ በጣም ብዙ ሰዎች በካንሰር ህመም እያዛሉና ነገር ግን እጅ መስጠት እንደማይቻል ነገ የተሻለ ቀን እንደሚመጣና ከዚህ ታልፎ ደግሞ መማሪያ ሆኖ የተሻለ ስራን መስራት እንደሚቻል ያሳዩ ናቸው ብዬ አስባለሁ። እኛም እንደ ኢትዮጵያ ቴሌቪዥን በአዲስ ቀን ስም ተሽሏቸው ደግሞ ከዚህ በፊት ሲሰሩ የነበሩትን፣ ሲያገለግሉ የነበሩትን ለሀገራቸው መልካም ጤንነታቸው ተመልሶ እንዲሰሩ ምኞታችን ነው። በጣም ብዙዎች ጀግኒት እያሉ በተለያዩ ማህበራዊ ትስስር ገጾች ሲያሞካሿቸው ነበር። ምክንያቱም ወደፊት መጥተው በግልጽ ካንሰር እንዳመማቸው ገልጸው ሌሎችም ችግሩ ሲያጋጥማቸው መደንገጥ መፍራት ሳይሆን ችግሩን ተጋፍጦ ማሸነፍ የሚቻልባቸውን መፍትሄዎች ላይ ማተኮር ነው እና ቁልፉ መፍትሄ መሸሹን ለውጥ ስለማያመጣ በዚያ መንገድ ለሌሎች አርአያ ለመሆን የሄዱበት ርቀት እጅግ የሚደነቅ ነው። እሱ ብቻ ሳይሆን ብዙን ጊዜ ሰዎች በካንሰር ተያዙ ሲባሉ ተስፋ መቁረጥ መሞትን ብቻ ነው የሚያስቡትና ና በትክክል የሚያስፈልገውን የመፍትሄ አማራጮች የሕክምና ክትትሎችን በአግባቡ በማድረግ ተስፋ እንዳለ በሂደቱም ውስጥ ተስፋ ሳይቆርጡ እስከ መጨረሻው ጊዜ ድረስ መከወን የሚገባቸውን ጉዳይ መከወን ግባቸው እንደሆነ ነው የገለጹት። ሕይወት ፈተና ይኖራታል፣ ፈተናዋን ደግሞ መሻገር የኛ ድርሻ ነው የሚል ሀሳብን ያጋሩበት ብዙዎችን ያበረታ መልእክታቸው ነው እና ባሉበት ጤናቸው ይመለስ ዘንድ ምኞታችን ነው። እውነት ነው ብዙዎችን በማብራሪያችን ገጽ ይህን መረጃ ካጋራም በኋላም ደግሞ መልካም ምኞታቸውን ገልጸውበታል ማለት ነው። ሌላኛ መረጃችን ኢትዮጵያ በ2027 ኮፕን ኮፕ ሰላሳ ሁለትን እንደምታዘጋጅ እንዲሁም ደግሞ በጉባኤው እንድታስተናግድ ተሳታፊ ሀገራት ሙሉ በሙሉ ድምጽ መስጠታቸውን ተከትሎም ያጋራ ነው መረጃ አለ። ይህም ደግሞ ለኢትዮጵያ የሚያመጣላት ገጽ በረከቱም ከፍ ያለ ነው። ኢትዮጵያ እንዴት ለዚህ ልትመረጥ ቻለች፣ ወይም ደግሞ ይህን ነገር እንዴት ልትችል ቻለች የሚለው ሀሳብ ሲነሳ የተለያዩ ዓለም አቀፋዊ ጉባኤዎችን እያስተ ተናገደች ትገኛለች በአሁኑ ላይ። እና እንደገናም ደግሞ በከተማዋ ላይ ያሉ የተለያዩ የሚሰሩ ያሉ ስራዎች የኮሪደር ልማት ማንሳት እንችላለን። ጽዱና ውብ መሆኗም ይህም አንድ እንደ ተመራጭ ሊያደርጋት እንደሚችልም ሲነሳ ነበረ። ይህም ደግሞ በከተማ ያሉ ያሉ አዳዲስ ስራዎች እንዲሁም ደግሞ የአፍሪካ መዲና መሆኗ ይህ አንድም ለመመረጧ ምክንያት እንደሆነ ነው የተነሳው። በዚህ በኮፕ ሰላሳ ሁለት ላይ በሚደረጉ መዲናችን ላይ በሚደረገው ይህ አስተናጋጁና መመረጧም ደግሞ ሌላ ገጸ በረከት እንደሚጨምርላት ተነስተዋል። በመስከረም አካባቢ ነው ይህንን ማዘጋጀት እንደምትፈልግ የተናገረችው እና በሙሉ ድምጽ ሙሉ የአፍሪካ ህዝብ ደግሞ የአፍሪካ ሀገራት ወክለ የተገኙ ማለት ነው። እነሱ ሙሉ ድምጽ በመስጠት ይህን እንድታስተናግድ ድምጽ ሰጥተዋል ማለት ነው። በቀጣይ የሚደረገውንም የኮፕ በቀጣይ ዓመት የሚደረገውን የኮፕ ስብሰባም ደግሞ ማን እንደሆነ አልታወቀም። ምናልባት ቱርክና ሌሎች ሀገራት ሊሆኑ እንደሚችሉ ወይም ደግሞ እኔ ጋር ይሁን የሚል ሀሳብ ማንሳታቸውንም ተነስተዋል ማለት ነው። ኢትዮጵያ ይህንን የማይቻሉ ትልልቅ ፕሮጀክቶችን አገሪቷ ሀገሪቷ እያመጣች መሆኑም ሌላም ትልቅ የሆነ ገጸ በረከት እንደሚያመጣላት እየተነገረ ይገኛል። ብዙዎች በማህበራዊ ስር ገጾቻቸው ይህንን ፊት ገጾቻቸው በማስነበብ ሮይተርስን ጨምሮ ማለት ነው ይህ የይቻላል መንፈስን አፍሪካን ስናነሳ የተለያዩ ነገሮች አሉ። አሁን ደግሞ ህዳሴን ትልልቅ ፕሮጀክቶችን እናነሳለን። አሁንም ደግሞ ይህንን ኮፕን ኮፕ ሰላሳ ሁለትን ኢትዮጵያ ልታዘጋጅ መሆኑ መመረጧን ተከትሎ ደግሞ ብዙዎች በሀሳባቸውን እያነሱበት ይገኛል ማለት ነው ኢትዮጵያ እንግዲህ ለአየር ንብረት ለውጥ አበክራ ምሰራ ሀገርናት በተለይ ደግሞ የአረንጓዴ አሻራን ማንሳት ይቻላል። ከሀገርም አልፎ ደግሞ የጎረቤት ሀገራትንም ማንሳት እንችላለን። እነዚህን ተግባራት ደግሞ እኔ ብቻ ልበልጽግ ወይም እኔ ብቻ ጥሩ የሆነ ግሪን ሌጋሲ ላስቀጥል ሳይሆን የጎረቤት ሀገራትም ይህንን አሪያ እንዲከተሉት በማድረግ በኩልም ከፍተኛ የሆነ ስራ እንሰርታለች። አሁንም የሚቆም አይደለም። በየአመቱ የሚደረጉት ይሄ የአየር ንብረት ለውጥን በተመለከተ የሚሰሩ ስራዎች እንደ ሀገር ቀላል የሚባሉ አይደሉም እና ይህን ደግሞ በተለይ ኮፕ ሰላሳ ሁለትን ኢትዮጵያ ማዘጋጀት ብትችል በጣም ከፍተኛ የሆነ አቅምን ይፈጥርላታል። ከዚህ ባለፈ ደግሞ ብዙ ጊዜ ጉባኤዎች ሲዘጋጁ ለሀገሪቱ ኢኮኖሚ የተሻለ እድልን ይዘው ይመጣሉ። በተለይ በቱሪስት መስህብነታችን ሜሪ ቀደም ሲል እያነሳሹ ነበር፣ የኮሪደር ልማቱ ማንሳት እንችላለን። የተለያዩ ፕሮጀክቶች ደግሞ ተተግብረው ወደ መሬት የወረዷሉ ነው እነሱንም ደግሞ የማየት እድሉም አጋጣሚዎቹም ይኖራቸዋል የውጭ ሀገር ዜጎችና እንደዚህ አይነት ጉባኤዎች ሲፈቀዱ ዘርፈ ብዙ ጠቀሜታዎች ነው ያላቸው። ያው የኢትዮጵያን ተጽዕኖ ፈጣሪነት ይበልጥ የሚያጎሉ ናቸው። ኢትዮጵያ በዚህ ረገድ በተለይ በአየር ንብረት ለውጥ ላይ በተደጋጋሚ የሚደረጉ ስብሰባዎች ሀሳብ ብቻ የሚሰጥባቸው ወደ ተግባር ብዙ ነገራቸው የማይቀየር ነው። ኢትዮጵያ ግን ምንም እንኳን በኢኮኖሚ ገና በማደግ ላይ ያለች ሀገር ብትሆንም ካደጉት ሀገራት የተሻለ እርምጃዎችን በመውሰድ በአራያነት ልትጠቀስ የምትችልባቸውን ስራዎች እየሰራች ነው የምትገኘው። ይህን ጉዳይ በለ የሚያሰኝ እውነት ነው። ሌላኛው መረጃችን የሆኑ ቀደም ሲል እንደነገርኳችሁም በኢትዮጵያ ተደንቀ ያለ ያለው ጋናዊ ተጽዕኖ ፈጣሪው መነጋገሪያ ይሆናል። ምስሉም በብዛት ነው ሲዘዋወር የነበረው። የጋናዊ ተጽዕኖ ፈጣሪ ማያ ሞዴ ይባላልና በእሱ እይታ ያለውን ኢትዮጵያ ምን አይነት መልክ አላት የሚለውን ነው ሲያስመለክት የነበረው። ከጫፍ ጫፍ የሀገሪቱን ክፍል ሲመለከት ነበረ እና ከአራቱንም ማዕዘናት በመቃኘት ኢትዮጵያ ያላትን ድንቅ ሀብቶች እንዲሁም ደግሞ ማይደፈሩ እንደ ህዳሴ ግድብ ያሉትንም ተመልክቷል ማለት ነው። በለቀቀው ቪዲዮም ደግሞ ወደ 300 ሺህ የሚጠጋ በአንድ ቀን ውስጥ እይታ አግኝቷል። ስለ ኢትዮጵያ ባህሎች፣ አሸንድዬ እነዚህ ባህሎችን የሚያነሳበት ወደ ሰሜኑ የትግራይ ክልል አቅንቶ የቃኘበትን መመልከት ይቻላል። ስለ ኦሮሚያ ክልል ባህሪ አካባቢ ያሉ የተፈጥሮ ሀብትም እንዴት ድንቅ እንደሆነ የሚያነሳበት መረጃ ብዙዎች ሀሳባቸውን እየገለጹ ይገኛሉ። ና ኢትዮጵያን ተመልከቷት የሚል ሀሳብ አቀንቅኖ ነበር ና ይህ መረጃም ደግሞ ስለ አፍሪካ ያወራበት አፍሪካኖች እንዴት የተሳሳቱ ትርክቶችን ማደስ የምንችለው ራሳችንን የሚል ሀሳብ አንስቶ ነበር እና በኢትዮጵያ ውብ በሆኑ ስቴቶቿ ወደ ጅማ ማቀንቶ ነበር የቡና መገኛ ወደ ሆነው ማለት ነው። አፋር ክልልም የተለያዩ የሀገሪቱ ክልል በመገኘት ያሏትን ቅርሶች እንዲሁም ደግሞ የተፈጥሮ ሀብቶችን አሁን ደግሞ በገበታ ለሀገር ገበታ ለሸገር በተባሉ ቱሪዝም ላይ የተሰሩ ያሉ ስራዎችን በመቃኘት እንዴት ውብ የሆነች ሀገር እንደሆነች ያሳየበት ቪዲዮ በስፋት መነጋገሪያ ነበር ና ይህም ደግሞ ለኢትዮጵያ አንድ እድገት እንዲሁም ደግሞ ሌሎች እንዲመጡ እንዲመለከቷል ማስፋፋት የጋበዘበት ቪዲዮ በስፋት መነጋገሪያ ነበር። ሌላኛው መረጃችን የሚሆነው በዓለም ለመጀመሪያ ጊዜ በሮቦት ማሽን የታገዘ የስትሮክ ህክምና ተደርጓል የሚል መረጃ ተነስቷል ማለት ነው። ይህ ልዩ የሆነ መረጃ ነው። ይህ መረጃ በተጋራበት ወቅትም ደግሞ ብዙዎችን በስትሮክን ስናነሳ በጣም ከባድ ህመም እንደሆነ ይነገራል እና ይህን ተከትሎ ነው የተነሳው በአሜሪካኖችና እንዲሁም ደግሞ አንድ ሌላ ሀገራት ተከትሎ ነው ይህ የተነሳው። በዚህም ደግሞ ብዙዎች ሀሳባቸውን ሲገልጹበት ነበር። በስኮትላንድና በአሜሪካ የሚገኙ የህክምና ባለሙያዎች ነው ሮቦት አሁን ላይ ቴክኖሎጂዎችን በማዳበር በህክምናው ዘርፍም ደግሞ በመገኘት ህክምና እያደረጉ ይገኛል። ህክምናው ምንድን ነው? የደም ዝውውርን በማስተካከል ወደ ጤናቸው እንዲመለስ የሚያደርግ ነውና በተሳካ ሁኔታ መደረጉ ደግሞ ብዙዎች በዚህ ህመም ላይ ያሉ ወይም ደግሞ ይህንን ለመከላከል ተስፋ ሰጪ እንደሆነ ሲያነሱበት ነበር ማለት ነው። ያሉ መረጃዎች ይህንን ይመስላሉ። ለን ሳት ንጻር መልካም ቀን የላችሁ ናንተ ለምሰግናለን። ሜሮን ጥሩ ቀን